የፓርቲ ተቋም ግንባታ ለላቀ ምርታ በሚል መሪ ቃል የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ከክልሉ አመራር አካዳሚ ጋር በመተባበር በየደረጃው ለሚገኙ የፓርቲ ተቋም አመራሮች ለአራት ቀናት የሚቆይ የአቅም ግንባታ ስልጠና በሆሳና ከተማ መስጠት ጀምሯል። በክልሉ ከሶስት መቶ በላይ ለሚሆኑ የብልጽግና ፓርቲ አመራሮች ስልጠናው እየተሰጠ እንደሚገኝ የገለጹት በብልጽግና ፓርቲ የማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ዲላሞ ኦቶሬ። ስልጠናው በፓርቲ ተቋም ግንባታ ላይ ትኩረቱን እንደሚያደርግ ተናግረዋል። መሰረታዊ የአመራር ጥበብና አገልጋይ አመራር በምን ርዕስ ለሰልጣኞች ስልጠና የሰጡት ዶክተር ዲላሞ ኦቶሬ የለውጥ አመራር ውሳኔ አሰጣጥ በስልጠናው መዳሰሱን አንስተዋል። አንድ አመራር አገልጋይ አመራር ለመሆን መላበስ ያለበት ጉዳይ ምንድነው? ምሮ ጭምር በውስጡ የመጀመሪያ ነው የሚሰጠው የስልጠና ርዕስ ውስጥ የሚታዩ መሰረታዊ የአመራር ጥበብና የአገልጋይ አመራር ምረ በዚህ ማቀፍ የሚታዩ ናቸው። እነዛ የሚያካትት ነው ሁለተኛው የስልጠና ርዕስ የሁኔታዎች ትንተና። ሁኔታዎች እንዴት ይተነተናሉ? ለወቅቱ አይታችኋል። ብዙ ጊዜ አዳጊ የሆኑ ጉዳዮች ተጨማሪ ነገሮች፣ ሁልጊዜ በየጊዜ ነገሮች ይለወጣሉ፣ መረጃዎች ይለወጣሉ በማህበራዊ ሚዲያ በተለያዩ ጉዳዮች። ስለዚህ እነዚህ መረጃዎች ፖለቲካል እንዴት ይተነተናሉ፣ እንዴት ይተራጃል፣ እንዴት ለውሳኔ ይቀርባሉ የሚል አጠቃላይ የሁኔታ ትንታኔ አዳጊ ድገት በሚያመሽ መልኩ ሌላኛው ስሱ ነው 2017 እንዴት መጣ የሚለው ድምድ ይወስዳል እንደ ኬዝ ስቴዲ ይሆናል ወደ 2018 ቅድ አዘጋጅተናል ይህን ቅድ ደግሞ ሲያዘጋጅ ምን ይጎለዋል የሚለው ነገር ደግሞ አቅም አገኝቶ ሄዶ ያንን ቅድ ደግሞ መልሶ እንዲከልስ የማድረግ ጉዳይ ምክንያቱም ከ2017 ወደ 18 ለመሸናገር ኦልሞስት ስድስት ቀን አምስት ቀን የቀረው ነው በነዚህ ድንበር ላይ ነው ያለ ነው ስለዚህ በዚህ ማካከል ላይ ሆነን ሽግግሩን ጤናማ ለማድረግ የሚያስችል ስልጠና ነው። የፓርቲ አሰራር ስርዓት፣ የፓርቲ ደንቦችና ውሳኔዎች፣ መረጃዎችን በሳይንሳዊ መንገድ ፖለቲካዊ ትርጉም በመስጠት መተንተንና ማደራጀት ላይ ስልጠናው ትኩረት ያደርጋል ያሉት ኃላፊው አገልጋይ አመራርን ለመፍጠርና አቅም ለመገንባት ስልጠናው አስፈላጊ መሆኑንም ተናግረዋል። የስልጠናው ተሳታፊ አመራሮችም ከስልጠናው በኋላ በቁርጠኝነት ኃላፊነታቸውን መወጣት እንዳለባቸው ዶክተር ዲላሞ ኦቶሬ አሳስበዋል። አመራሩ በስልጠናው ልክ የፓርቲ ተቋም ግንባታ ስንል ቅድም አሰራሮቻችን ስራ ተጠብቀው አሳታፊ በሆነ መልኩ ህዝባዊነት በተላበሰ መልኩ ወቅቱ ደግሞ ፈጣን ለውጥ የሚፈልግ ነው። ፈጣን ስራ የሚፈልግ ነው። ህዝቦቻችን ደግሞ ከፓርቲያችን ብዙ ነገር ይጠብቃል። ስለዚህ በቁርጠኝነት በመሰጠት ግልጽ በሆነ መልኩ የህዝቦችን ችግር ፈቺ በሆነ መልኩ ኃላፊነትን ወጥተው ስልጠና ወደ ተግባር ቀይረው በውጤታማነት የታጀበ እንዲሆን ከአመራሩ ከአመራሩ ይህን መልዕክት ማስተላልፎና ለውጤታማነት በርታችሁ ስሩ የሚል መልዕክት ማስተላልፎ። የማዕከላዊ ኢትዮጵያ ክልል አመራር አካዳሚ በተለያዩ ጊዜያት ለሁለንተናዊ ብልጽግና የሚተጉ አመራሮችን ለመፍጠር ከተቋማት ጋር በመቀናጀት ስልጠናዎችን ሲሰጥ መቆየቱን የገለጹት የአካዳሚው ዋና ዳይሬክተር አቶ ተስፋዬ ብላቱ በአመራር ውስጥ ትብብርና ህብረትን ለመፍጠር እንዲሁም ፖለቲካዊ ምርታን ለማረጋገጥ ተከታታይነት ያለው ስልጠና መስጠት ወሳኝ እንደሆነም ገልጸዋል። እምነትና ጽናት ያላቸው መሪዎችን ለማፍራት በአመራር ውስጥ ትብብርና ህብረትን ለመፍጠር እንደዚሁም ቅንጅትና የመፈጸም ብቃት ለማዳበር በአጠቃላይ ፖለቲካዊ እምርታ ለማረጋገጥ ተከታታይነት ያለው ውይይትና ስልጠና ማካሄድ እጅግ የጎላ አስተዋጽኦ እንዳለው ይታወቃል። በመሆኑም ይህ ስልጠና በየደረጃ የሚገኙ የፓርቲያችን አመራሮች ስራቸውን በብቃት እና በውጤታማነት ለማከናወን ከፍተኛ ፋይዳ እንዳለው በመረዳት ለስልጠናው ስኬት አካዳሚያችን አቅም በፈቀደ መጠን ሁሉ ዝግጅት ያደረግን ሲሆን፣ በቀጣይ ቀናትም ለሰልጣኞች በክልልና ፌዴራል ከፍተኛ አመራሮች ስልጠናው የሚሰጥ ይሆናል።